ኦ ልቀቅልኝ፣ ዳርኪ ግላብ ልቀቅልኝ፣ ውዴ ግላብ ልቀቅልኝ። ይ ዳርኪ ሼር ላርግላ ዳርኪ ግላብ ልቀቅልኝ በእግዚአብሔር ል ጋይስ ዶናት ስጡበት። እንደዚህ ፌር አይደለም፣ ውድቅ ነው ጨዋታ። ሽማረቅልሽ፣ ማርያምን ትቼ ነው የምወጣው። ፍላወር ስጡ የምትይን ሰው ተጫ። ለምን ፍላወር ይሰጣሉ እየተጫወትናል። እን ይሄ ምቀኝነት ነው፣ ይሄ ምቀኝነት ነው። ጋይስ ደብሉን፣ ግላቡ እንጠቀም፣ ግላቡ እንጠቀም፣ ገደር ግቢ፣ ግላቡ እንጠቀም። አልሰማሽም ዜድ፣ ዛሬ እንዴ? ጋይስ ሂዱና ምቀኝነት አይደለም እንዴ? ሄድ አንተ የምትለው አበባ ስጡ የጭንቅላት ጨዋታ ነው። ምቀኝነት ነው። ክፋት ነው። እዩ ግላብ ልቀቂ። እዩ ግላብ ልቀቂ። እዩ ግላብ ልቀቂልኝ። እንዳትለቂሺ እንዳትለቂ። ሰላሳ ላይ ትለቂልኛለች እዩ፣ ሰላሳ ላይ ትለቂልኛለች። ሰላሳ ይህ ክፋት አይደለም አበባ ልቀቁ ብሎ ግላብ ላይ መላክ። ሰላሳ ላይ ሰላሳ ላይ ምን ጉርናት ግን ሰላሳ ላይ ገይ ሰላሳ ላይ ጋይስ፣ ሰላሳ ላይ ሰላሳ ላይ እዩ ልቀቂልኝ። እሽ ውዴ ሰላሳ ላይ ኔማር፣ ሰላሳ ላይ እዩ፣ አለሽ ሰላሳ ላይ ልቀቂሽ እናቴ ሰላሳ ላይ እዩ ልቀቂ። እዩ ግላብ ልቀቂልኝ። በእግዚአብሔር ግላብ ልቀቂልኝ። እዩ ግላብ ልቀቂ። አይ ቲንክ አታውቅበት መሰለኝ። እሽ ሌሎቻችሁ ጋይስ፣ ግላቡ እንጠቀመው፣ ግላቡ እንጠቀመው። በአምስት ሺ ነው ልዩነታችን በግላ መቁጠሻ እንዳው በፈጠራችሁ አረ እንዳው በፈጠራችሁ፣ እቺ ሴትዮ ላይ እንዳይጠለኝ፣ እቺ ጨካዬ ላይ እንዳይጠለኝ። ሂጂ ፌቪን አግዟት ጋይስ፣ አልቆጠረም። ወይኒ ጌታ፣ ወይ አረ ሂዱ ጋይስ ሂዱ፣ ሂዱ። ፌቪን አግዟት፣ ፌቪን አግዟት ጋይስ፣ ሂዱ። ሁለት ሺ ነው የቀረን ሂዱ፣ ሂዱ፣ ሂዱ ውዶች፣ ሂዱ፣ ሂዱ። ወይኒ ለአንድ ሺ ጋይስ ሂዱ፣ በኢየሱስ ስም ሂዱ፣ ሂዱ ውዶች፣ ቆጠራ አረ ሂዱ። ወይኒ በኢየሱስ ስም ለአንድ ሺ አራ አንድ ሺ የማይሞላ ለአምስት መቶ ወይኔ አጃይባ ነው ይሄ፣ አጃይባ ነው። ለአምስት መቶ አሁን ያልቅሽ። አያስለቅስም? ይስለቅስም? ይሄ አያስለቅስም? ወይ አያስለቅስም? ወይ ጋይስ ሁላ ሰው ተቀምጣችሁ አንድ መኒጋን

ምን አይነት ዕዳ ውስጥ ነው ይሄ ሁላ ሰው ተቀምጦ? አንድ መኒጋን ጋይስ፣ አንድ መኒጋን ብትለቁ። ዋን ዋን አይደለንም፣ ስንት ነን? አንቺ ምን አይነት ሰው ናት? ከዚህ ሴትዮ ጋር የምንጫወተው እርስ በርስ ካልተወራራል? ጋይስ ዋን ዚሮ ነን መሰለኝ። ሂዱ ጋይስ፣ ሁለት ሺ ገብታለች። ሂዱ ሂዱ ሂዱ። አረ ጋይስ ሂዱ። በፈጠራችሁ በፈጠራችሁ፣ ቢያንስ አትሊስት ዋን ዋን። ኖ ኖ ጋይስ፣ ዋን ዚሮ ነን ይሁን ነው። በዊኑ አይናገራል። ጋይስ ዋን ዚሮ በፈጠራችሁ። ጋይስ በፈጠራችሁ፣ አሸነፈችኝ። አትለቀኝም እንደው እንደው ሼር አርጉልኝ ሪፖስት አርጉትኝ ሪፖስት አርጉትኝ ሪፖስት አርጉትኝ፣ ጋይስ ሼር አርጉትኝ ሪፖስት አርጉትኝ። እቺ ጨካኝ ትበለኛለ ጋይስ፣ ታፕታቡን አንድ ሚሊዮን እናስገባ። ጋይስ በታፕታብ እንዴ በታፕታብ እንዴ በታፕታብ ሁለት ሺህ ንግባ ሁለት ሺህ ንግባ። ጋይስ ታፕታብ አድርጉ፣ ታፕታብ አድርጉልኝ። ወይ ነው ጌታ እቺ ፕለው ፈጣሪ፣ ወይ አንዱ ላክልኝ እንጂ ሴትዮማ በስማ ወይኒ ወይኔ ቡናውን ደፍቼ ጨረሱ። ገና ስንት ነገር እደፋለሁ። ውዶቼ ስሙኝ ስሙኝ ስሙኝ ስሙኝ ስሙኝ ስሙኝ ስሙኝ። ካገኘችኝ አትለቀኝም። ካገኘችኝ አትለቀኝም። አስራ ሶስት አበባ ስጡኝ ጋይስ አስራ ሶስት አበባ ስጡኝ። አስራ ሶስት አበባ ጋይስ አስራ ሶስት አበባ አስራ ሶስት አበባ አስራ ሶስት አበባ አስራ ሶስት ሰዎች ጋይስ አስራ ሶስት ሰዎች ስጡኝ። አስራ ሶስት ሰዎች

ከአስር ሺህ በላይ ነው። ማጨዋለው ዛሬ ከአስር ሺህ በላይ ነው። እጆች የደረሰው ስድስት ሺህ ገባይ ከአስር ሺህ በላይ ነው። ትሪፕልስ ያልቅ እንጠቀመው፣ ትሪፕልስ ያልቅ እንጠቀመው። ወይኔ ፍቅሮች፣ ሂዱበት፣ ሂዱበት፣ ሂዱበት፣ ሂዱበት። ብለስ፣ ቴንኪው ጋይስ፣ ፕሉ እንጠቀመው። እናንተ አበባ የምትሰጡ ሰው ወይ ወይ፣ በኢየሱስም ደም የቀጠል የለው ጋይስ። ፕሉ እንጠቀም፣ ትሪፕሉ እንጠቀም። ወይኔ ሂዱ፣ ጋይስ፣ ሂዱ፣ ሂዱ፣ ሂዱ፣ ሂዱ፣ ሂዱ ሂዱ ጋይስ፣ ግላብ ልቀቁልኝ። ግላብ ልቀቁልኝ። ማን ነው ግላብ ያለው? ግላብ ልቀቁልኝ። ግላብ ልቀቁልኝ። ግላብ ልቀቁልኝ። ግላብ ልቀቁልኝ። ፌቪ ቴንክ ዩ ሶ ማች። ግላብ ልቀቁልኝ። ግላብ ልቀቁልኝ ጋይስ። ግላብ ጋይስ፣ ግላቡን ንጠቀመው። ግላቡን ንጠቀመው። ግላቡን ንጠቀመው። ኮምቦ ኮኔ ቆጥራል ጋይስ። ግላቡን ንጠቀመው። ግላቡን ንጠቀመው ጋይስ። ግላቡን ንጠቀመው። ግላቡን ንጠቀመው። ዶቼ ብለስ ቴንክ ዩ ሶ ማች። ቴንክ ዩ ቴንክ ዩ ቴንክ ዩ ጋይስ። ወይኔ ፈጣሪ፣ ወይ አባቴ፣ ወይ ስሙኝ ዶቼ እየመራችን ከሄደች ማለት ነው ታይመር ታይሙን ጨምሩበት እሺ እየመራችን ከሄደች ታይመሩን ጨምሩበት ታይም ስጡት እሺ እየመራችን ከሄደች ግላቡን እንጠቀመው ጋይስ እየመራችን ከሄደች ታይም ጨምሩ ሰዓት ጨምሩ እሺ ሰዓት ጨምሩ እየመራችን የምትሄድ ኮ ነው ኮምቦ አርጉት ጋይስ ይቆጥራል ደርሰናል ደርሰናል ማን ነው ግላቭ ያለው ከኮመንት ጻፉልኝ ማን ነው ግላቭ ያለው ከኮመንት ጻፉልኝ ማን ነው ግላቭ ያለው ዶልቼ ግላቭ አለሽ

ሰላሳ ላይ ጋይስ፣ ሰላሳ ላይ ይህን ካገኘችኝ አትለቀኝም። በቃ በቃ፣ መሲ ትለቃለች ጋይስ፣ መሲ ትለቃለች፣ መሲ ትለቃለች። ጋይስ፣ ምንም ልዩነት የለንም፣ ምንም ልዩነት የለንም። በግላፍ ጋይስ፣ በግላፍ፣ በግላፍ፣ በግላፍ ሜድ እንችላለን ጋይስ፣ በግላፍ ሜድ እንችላለን፣ በግላፍ ሜድ እንችላለን። መሲ ሰላሳ ላይ ልቀቂው እሺ፣ መሲ ሰላሳ ላይ በፈጠረች፣ ሰላሳ ላይ ልቀቂው ይህን እድል፣ ይሄ ብቻ ነው ያለኝ፣ ሰላሳ ላይ ጋይስ እየመራችን ኬሬች ታይመሩን፣ ታይም ልቀቁ። እሺ ጋይስ ግላቡ እንጠቀመው፣ ግላቡ እንጠቀመው፣ ግላቡ እንጠቀመው። በአምስት ነው የሚቆጥረው ጋይስ፣ ኮምቦ ነው። በአምስት ነው የሚቆጥረው ጋይስ። ግላቡ እንጠቀመው፣ ግላቡ እንጠቀመው። ኒግማ ሂዱ ጋይስ፣ ሂዱ፣ ሂዱ፣ ሂዱ። ግላቡ እንጠቀመው፣ ግላቡ እንጠቀመው። ትመጣለች። ግላባላት፣ ግላባላት፣ ግላባላት ጋይስ። ታይም እንዳጨምሩ፣ እየመራችን ኬሬች ነው ስናይፕ እንዳያደረጉ ጋይስ። ትመጣለች፣ ትመጣለች፣ በጋላክሲ ትመጣለች። ወይኔ በየሰው ስም። ወይኔ ጌታ ልብ የጸጠልለው ወይኔ በኢየሱስ ትችላላችሁ፣ ትችላላችሁ ጋይስ ትችላላችሁ። ግላብ እናንተ ግላብ አበባ የምትሰጡ ሰዎች ድራሻችሁ መድኃኔዓለም ያጥፋው። ከዛ ቤት ስጡ እያለች ምትመጡ ድራሻችሁ ያጥፋው መድኃኔዓለም፣ ክፉዎች ግላብ ላይ አበባ የምትሰጡ ኒግማን ቴንኪዩ ሶ ማች ሺ በጣም ነው ማመሰግነው። ኮድ 82 ቴኒ ፍቅር ስለማቀቅ ቴንኪ ሶ ማች በጣም ነው ማመሰግነው። ዚህ ፌቩ ባንቹ ቢሲ እዩ ሁላችሁ ሙዶቼ በጣም ነው ማመሰግነው። ጋይስ ፎሎ አርጓቸው ሁሉንም፣ ጋይስ ፎሎ አርጓቸው ሁሉንም፣ አመስግኑልኝ በእግዚአብሔር እንደው አዳናችሁኝ። ወይኔ አምላኬ እንደው ልቤን አይቶ ነው ከዚህ ሴትዮ ፈጣሪው። አሁንም ልቤን አይተክ፣ አሁንም ልቤን አይተክ ላሸንፍ። አሁንም ልቤን አይተክ። ዋን ዋን ነን ዋን ዋን ነን ባንቹ ግላብ አለች እንዳትረሱ ንገሩ። እሺ ባንቹ ባንቹ በሉኝ። ግላብ አላት። ዋን ዋን ነን ጋይስ፣ ዋን ዋንን ትችላላችሁ። ማርያምን፣ ይሄ ነው ቲም ወርክ እንዴ። በስመ ማሙል ደንፈስ ቅዱስ። ውይ ደመናውን ትለቃላችሁ። እሺ ደመናውን። ይቻላል ስላለች ይቻላል ስላለች ማጅክ ሚሱን ትለቁልኛላችሁ። አሁን አይደለም ግን፣ አሁን እንዳትለቁትኝ ውዶች። ይሄ ነው ቲም ወርክ ማለት፣ ይሄ ነው ቲም ወርክ ማለት። እንተባበር ብለስ እየቴንከኔ ፍቅር ሲያልጠራዋችሁ ካላችሁ ወይኔ ቡናውን ግደፍችች ቡና ተደፍቶ አለቀ። ተደፍቶ አለቀ። ቡና ተደፍቶ ጋይስ፣ ስሙኝማ ታብታብ አድርጉ። ወይ መድኃኒ ዓለም ገና የቤቱ እቃ ሁሉ ያልቃል።